ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ሁሉ ተማምኖ። እንግዲህ ዛሬ በሚገርም ቪዲዮ ነው የመጣሁላችሁ። ባለቤቴ ነብሰ ጡር መሆኗን ታውቃላችሁ። ከዛሬ በኋላ ምንም አይነት የእግር ጉዞ አያስፈልግም ብዬ ይህን መኪና ገዝቼላታለሁ። ሰርፕራይዝ አረጋታለሁ። እንግዲህ ዲኮር ለማድረግ ለማሳመር ምንም አልተመቼኝም። እንግዲህ አሁን ገና አስፈትሼ ምን ብዬሽ ይዤላት እየሄድኩኝ ነው ያለሁት። ምን ትላለች ሪያክሽኑ አመን ይመስላል፣ አብረን እናያለን። ከዛ በተጨማሪ የሚገርም ሰርፕራይዝ፣ ከዚህ የተሻለ ሰርፕራይዝ መጨረሻ ላይ ያለ፣ አብራችሁን ሁሉ የትም እንዳትሄድ እንግዲህ እላችኋለሁ ፋሚሊዎች። በጣም ተለቅ ያለ መኪና ሌክዥሪ መኪና ነው፣ እንደምትወደው አልጠራጠርም። እሷም ተለቅ ያለ መኪና ወዳለው ብላናለች፣ ስለዚህ ሪያክሽኗን አብረን እናያለን። ምን ትላለች እንዴት ትሆናለች? ፍጹም አጠብቅም በእርግጠኝነት ና ቤት ሄደን እንግዲህ ሰርፕራይዝ እናደርጋታለን። መኪናውንም እንዳያችሁት መዋብም አይጠበቅበትም፣ ቆንጆ አድርገን እናስበዋለን። እንግዲህ እንደውልላታለን፣ ላውድ አርገን እያወራኋት እንሄዳለን ማለት ነው። በጣም ነው የጓጓሁት። በቃ በእርግጠኝነት ደስተኛ ነው የምትሆነው እንግዲህ እንደውልላትና ቤት ካለች ቤት ከሌለች ደግሞ ሌላም ቦታ ሊሆን ይችላል፣ ሄደን ሰርፕራይዝ እናረጋታለን። ቆንጆ ሰርፕራይዝ ሲሪላት መጥቶ እሺ ባይቻርሽ አምላኪ የሚገርም ፕሮግራም አለን፣ የሚገርም በፍጹም በፍጹም፣ ይህን ቪዲዮ እንዳታሳልፉ አብራችሁ ቆዩ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። ሚኩና ዳኑነን እንወዳችኋለን። አብረን እንዲት ሰርዲ ደርሰናል። ራቅ አርጌን ያቆምኩት እንዳትጠረጥር። አሁን ወስዳታለሁኝ አምጥቼ የሚገርም ጊዜ እናሳልፋለን። ሪያክሽኑ ምን ይመስላል የሚለውን አብረን እናያለን። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። ሚገርም ሰርፕራይዝ ያደርሳል ቶጃ የሚያስባል እ የሚያከል እንዴ ሆዴን ይቆርጠኛል። እርጉዝ እንደዚህ መጓጓት ጥሩ አይደለም። ምን ነገር አለብን? ይህቺን ግን ጓጓ ካላልሽባት አትሆንም። መጓጓት አለብን እ ምንድን ነው ታይዋለሽ። እንደምትወጪው አልጠራጠርም። ደስ አለኝ ገና ሳላውቅ ነው። በቃ እንግዲህ ዛሬ በዚህ ሰዓት ቆንጆ ወክ ከባልሽ ጋር ጥሩ ጊዜ፣ የትም ይመቸኛል ብለሽ ያገባሽ እንደ ሰርፕራይዝ አለሽ። እስኪ ገምቼ ምን ይመስልሻል? ቤት ምን አላት? ቤት የምር ያባብዱ እንደውም ሳይቶቻል ቶፕ ከፍ ያለ ቪ በቃ ይገርም። ቤት ሙሉ አክሰሰሪ እያፈለኝ ነው። ቤት አይደለም፣ አሁኑ ቤት አይደለም። ገምች እስኪ።

አስፓልት፣ ይሻላል አስፓልት፣ አስፓልት በል ላይ ቦታ ልጃችን። ባለቤቱ ከዚህ በኋላ በእግር መሄድ ቀረ። የእኔ ሚስትር ብዬ ሳላሳጥም አስፈትሼ ስንት ስቃይ ውስጥ ብቻዬን ዶክመንቴሽን እራሱ አልጨርስም። በቃ ነገ ጨርሳለሁ ብዬሽ ነው

ማርያም በጣም መኪና በጣም ነበር እንፈልግ ነበር። እንዴት እንደሰለቸኝ እምታውቁ በእግሬ መሄድ ነበር አይደል? መሄድ ምናምን በቃ በጣም ሰልችቶኝ ነበር። የእኔ ባል፣ የእኔ ቆንጆ፣ እኔ ምንም ችግር የለም።

ሁለተኛ መኪና ሁለተኛ መኪና ያለን ሰዎች በል ባይ ሰዌይ ማለት ነው። እኔ ይህቺ ነው፣ አሁን ለማንም አልሰጠኝም እራሴ ነኝ። እንደዚህ ተይ እንጂ አባረርሽኝ ከመሪ ላይ ከአሁኑ በቃ። አንዳንዴ ችግር የለውም። እራት ደስ ደግሞ ታዲያ አሪፍ ሐሳብ ነው። ምን እስቲ እዚህ ጋር ሁለተኛ ሰርፕራይዝ አላላልኩሽ፣ ግን ችግር የለውም በመፍረጥ ብቻ

መጫወት መጫወት አይቼ አይዘነችም። ስንት ጊዜ የምርህን የምርህን በይዘች አዎ፣ የምርህን ነው አላልክም? እንገዛለን እኮ ምን ችግር አለው? እኛም እኮ እንገዛለን እና

በጣም ይቅርታ። በቃ ደግሞ እንደ አዲስ በቃ። አዎ፣ እሺ እንዴት እንደማፈቅርሽ ታውቂያለሽ። አይ ዳይ ማናደር በየቀኑ የምትጫወትብኝ እኔ ፍቅር፣ ይቅርታ እሺ በጣም ይቅርታ አልኩኝ እኮ ከዚህ በላይ ወለበልሽ እ እንደ አንተ ነኝ ሰው አይደለሁም? እንደ ምንድን ነው መስሎ ሰው እኮ ነኝ። እኔ እኮ እንደዛ አስቤ አይደለም ኮ አንቺ ሰማንያ ምናምን ሚሊዮን ብር ሀያ ሚሊዮን ብለሽ ሙድ ስትሄጂብኝ እኔ ምን አልኩኝ? እኔ ሚሊዮን ብር አስነክቻለሁ ባታስነክኝም ያው ነው በቃ፣ ሀያ ሚሊዮን ብር እንደዛ ፈንጠዝያ ውስጥ ከተሽኝ፣ ይህንን እኮ አራት ይገዛል ሀያ ሚሊዮን ብር። እኔ እኮ የአምስት ሚሊዮን ብር መኪና ነው እንደዚህ ትናል እና እኔ ሀያ ሚሊዮን ብር አሳይቼ ካለ ዋይ፣ ድምፅዬ ባፌ ያልኩ፣ አንተ መኪና አስነክተኝ አስነክተኸኝ ብታሳይኝማ፣ መንትፌሮቼ ቀልድ ነው ብትይኝም አልሰማሽም ነበር። ይቅርታ፣ በጣም በጣም ይቅርታ። እሺ ፋሚሊዎች እንግዲህ የዛሬ ውሏችን ይሄንን ይመስላል። አብራችሁ ሰርፕራይዝ የሆናችሁት እናንተም እንግዲህ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱን። በፍጹም በፍጹም በእርግጠኝነት ደስ የሚል ጊዜ እንዳሳለፋችሁ እርግጠኛ ነኝ። ስለዚህ እኔም ደግሞ አንድ የተማርኩት ነገር ሚስቴ ይሄን ያህል መኪና የምትወድ ከሆነ የመግዛት ግዴታ ውስጥ ገብቻለሁ። ወጥሬ እንድሰራ አንድ ኢነርጂ ነው የሆነኝ። የምሬ ነው፣ ብዙና እና እናሳካዋለን በቅርቡ። ይሄ ደግሞ ቃሌ፣ ይሄ ነው። ይሄ የምሬ ነው። እሺ፣ እናቴ ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ።